ከአላህ በታች እናንተን ተማምኝ ነው እግሬ ለመቆረጥ ወደ ህንድ ሀገር የሚሄደው ትለናለች አንድ እህታችን። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ያው እንደሚታወቀው እኔ እግሬ ለመቆረጥ ወደ ህንድ ሀገር መሄድ እንዳለብኝ ቆይቷል ከተነገረኝ እና አሁን አላህ ብሎት ደግሞ አሳክቶት ቅዳሜ ልበር ነው ና ያው ያለው ነገር ሁላ ሞልቶልኝ አይደለም የሚሄደው በጣም ብዙ ብር ይቆለኛል። ከአላህ በታች እናንተን ተማምኜ ነው የሚሄደው። እና ያው ያለውን ነገር አሳውቃችኋለሁ ኢንሻአላህ። አካውንቴንም አስቀምጥላችኋለሁ። ሼር አድርጉ፣ ኮፒ ሊንክ አድርጉልኝ። በጣም ብዙ ሰዎች ጋር እንዲደረስ እፈልጋለሁ ይሄ ቪዲዮዬ ና አልሐምዱሊላ። ረቢላለሚን ቀናቶች እየደረሱ በሄዱ ቁጥር ፍራት፣ ፍራት እያለ ነው። ምክንያቱም ሀያ ሶስት አመት ሙሉ እግሪ አብሮ ነበረ። አሁን ደግሞ ሙሉ በሙሉ ነው መቆረጥ ያለብሽ የተባለው እና እንሻአላህ እናንተን በድዋ አትርሱኝ። ከምንም ጊዜ በላይ ደግሞ አሁን ላይ የእናንተ ድዋ፣ የሁሉም ሰው ድዋ ያስፈልገኛልና በምችሉት ከአስር ብር ጀምሮ አካውንቲን አስቀምጥላችኋለሁ። እርዱኝ። ቴንክ ዩ። ሹክረን ኑሩልኝ። ሀያ ሶስት አመት ሙሉ አብሯት የቆየው እግሯ ሊቆረጥ ጫፍ ላይ ደርሷል። በዚህም ደግሞ የኢትዮጵያን ህዝብ እየጠየቀች ነው የምትገኘው። እቺ ልጅ የኢትዮጵያን ህዝብ ትጠይቅ እንጂ በጣም የሚቀርባት ደግሞ ሙስሊም እህት ወንድሞቿ ነው። ማናችንም ከዚች ልጅ ጋር ትውውቅ ላይኖረን ይችላል። እኔም በግሌ አላቃትም፣ ግን አልሙስሊሙ ከማ ቃለ ረሱሉላህ ሰላ አሁል ሙስሊም አንድ አካሉ ከተጎዳ ሙሉ አካሉ እንቅልፍ ይነስዋል። ሶ ይህንን በማሰብ እቺ ልጅ እጅግ በጣም ታሳዝናለች። ለማገዝ ሞክር ባይ ነኝ። እንደምታዩት ነው አካውንቷ፣ በቪዲዮዋ ላይ ይታያል። 132737438 መጨረሻው ነው። ከዛ ስሟንቺ ካርጋችሁ ማገዝ ትችላላችሁ። የምትችሉት በገንዘብ የማትችሉት ደግሞ ድዋ እያረጋችሁ እች ልጅ ማገዝ ትችላላችሁ። ተቀባሪ ማርዳት ነው የሚሆንብኝ። እንደሚታወቀው ያለችበት ሁኔታ ካንሰር ፖር ስቴጅ ያለ ካንሰር አለና እንደዚህ የምታምረው እህታችንን እግሯን ልናጣ ስለሆነ ሁላችንም መስቲ ለዚሽ ደ ዱዓ እናድርግ። አላህ ደግሞ ታምራቱን ሰርቶ ደግሞ እኮ እግሯ ሳይቆረጥ ልትድንም ትችላለች። ኤንዊስ እኛም ነገ ምን እንደሚያጋጥምን አናቅም። ከዚህ የባሱ ችግሮችን ሊያጋጥመን ይችላል። በነገራችን ላይ ባለን ነገር በአፊያችን ደስተኛ ካልሆነ ባለን ነገር ደስተኛ ካልሆነ እጅግ በጣም ከባድ ነው። ጊዜ ሲቀጥል ደግሞ በእናንተ ተማመናል።

አንድ ሰው አንተ እንዲት ነህ ሰላም ነህ ሲላችሁ ምን ብላችሁ ነው የምትመልሱለት? እስቲ አሁን በዚህ ሰዓት ያለሽበት ሁኔታ ያለህበት ሁኔታ እስቲ ምን ለማውራት ይመቻል? ጣቃለሁ ብዙ ስትረግሎች አሉ፣ ብዙ አሉ። እነዛን ነገሮችን በአልሐምዱሊላህ እያለፈን እንደዚህ አይነት ሰዎችን ደግሞ ስንመለከት የበለጠ ደስተኛ የምንሆንበት ታይም አሁን ነው። የዛሬ ቪዲዮችንን ከመጀመራችን በፊት ሁላችሁም ይህንን ቪዲዮ ላይክ ሰብስክራይብ እያደረጋችሁ እንድትጀምሩ ስል በአላህ ስም እጠይቃችኋለሁ። ሙስሊም መሆን ምን ያክል ውበት እንዳለው ግን ተረድታችኋል። ህንድ ሀገር ሲባል ቅድም እንደተባለው ዶክተሮች ብቻ የሚበዙበት ሀገር አይደለም። እነዛ ዶክተሮች የሚባሉ ተመልሶ አላዋቂ ይሆናሉ አንዳንዴ ይባላል። አንድ ታዋቂ ጋዜጠኛ እንዲህ ሲል ሰማው። አንድ ፕሮፌሰር ጋር ቁጭ ብዬ እጅግ በጣም ተደምሜ በእውቀቱ እጅግ በጣም ተገርሜ እያለው በመሀል ተነሳና ከወንበሩ ላይ ወረድ ብሎ ሱጁድ ወረደ አለ። ከዛ ደነገጥኩኝ፣ ና ፕሮፌሰር ምን ሆነ ነው ብዬ ስጠይቀው አይ አሁን ገና በዚሽ በኩል አይጣልፋ ስለተነሳች ለእሷ ሱጁድ አድርጌ ነው አለ። እሷን አምላኪ ፕሮፌሰር ተብለው እንደዛ በእውቀቱ እየተገረመ ያለ ሰው ተመልሶ እንግዲህ ለእንደ እነዚህ አይነት ነገሮች ሱጁ ሲወርድ እኛ ምን ያክል ስማርት ፕሮፌሰሮች እንደሆንን አልገባችሁም? በጣም ይገርማል። ላሚቷን አርደን እንበላለን። እነሱ ለላሚቷ ይሰግዳሉ። ስማርትነታችንን አልተረዳችሁም እስካሁን። ይህ ስማርት መሆናችንም ገነጋ በነገራችን ላይ ደግሞ ሚስት እናገባለን ብላችሁ አንድ፣ ሁለት፣ ሶስት፣ አራት ብላችሁ የሚቆጥሩ ወንድሞቻችን ተረጋሉ። ሶስት አራት ፍቃድ ይችላል ያለ ሽ ማለት ነው። እንኳን ለአራት አንድ ማስተዳደር የማይችል ኩይሶ ተወልቶ ሲበላ የነበረ ሰውዬ

የሰውን ገንዘብ እንዲያስበላይ ከሆን ገብር የሌለ ወንድ በአናቱ ይተከል እያለች ነው። እሷም እንግዲህ እንደሰማችሁት ነው። ምን ማድረግ ይቻላል? ይህ ህመም ነው። ይህ ህመም ነው። ጫትና ሴቶች ደግሞ የበለጠ ተዋህዶ አሉ። ጫት የመውደዱ ትልቁ ምክንያት በሴቶች የተነሳ ነው ይለናል አንድ ጥናት። አረ ይደብራል። አንቃም ከሚል በላይ እውነተኛ ወዳጅ የለም። ናንቃም የሚልህን ወዳጅህን ጠበቃ አድርገው ወንድሜ

በጣም ይከብዳል። ከሰው ነፍስ በላይ እየተወደደ ያለው በዚህ ሰዓት ጫት ጫቱ፣ በመኪና እየሄደ ያለ መኪናው ተገለበተ፣ ሰው ተርፏል ሳይሆን ጫቱ ተርፏል የሚባልበት ጊዜ ላይ ደርሰናል። አንቺ በጣም ተጨካክነናል፣ እውነት በጣም ተጨካክነናል። ምን አለ እስቲ ሰዎቹን ብትጠይቂ፣ እስቲ ጫቱ ምን ያደርግልሻል? ነገ ይገዛል፣ ከሌላ ቦታ ይመጣል። ሰዎቹ ግን ነገ አይመጡ። እንደዚህ አይነት ሰዎቹን የማግኘት እድላችን በጣም ዝቅተኛል። ምንድን ነው እንደዚህ ከጫት ጋር መዛመድ? ምንድን ነው እንደዚህ ከጫት ጋር መለጣጠፍ? ደግሞ ብዙ አተቃሚ ኢኮኖሚካ ለጠርሶች ይጎዳሻል። ታይ ይቅርብሽ አንቺ ጫት በእንትነኛ ልንገራቸዋለ በመኪናኛ በአውቶሞቲ ዘርፍ ላይ ጫት ማለት በመኪናኛ ለላይፋችሁ የኋላ ማርሽ ነው። የኋላ ማርሽ አስገብተህ ወደፊት መሄድ የለብህም። ጫት ማለት የኋላ ማርሽ ነው። የኋላ ማርሽ አስገብታቸው ወደፍለፊት መሄድ አትሽሉም። በቃ ጫትን ከእስልምና ጋር አንዳንዶች የሚያገናኙ አሉ። ከእስልምና ጋር ምንም የሚያገናኘው ነገር የለም። ሙስሊሞች ጫት ይቅማሉ፣ ክርስቲያኖች ደግሞ አረቄ ወ ቢራ ምን ዓይነት ነገር ይጠቀማሉ ምናምን የሚባል ወሬ አለ። ከሙስሊሞች ጋር ምንም የሚያገናኘው ነገር የለም። ሲቀጥል ደግሞ ከጋዛ ውስጥ ምንድን ነው ምን ሰሞኑ ከአመታት በኋላ ጋዛ ውስጥ ዛሬ አንድ ሰርክ በትልቁ እየተደረገ ነበር። መጨረሻው አላማርም ያው ጅማሮ ደስ ቢልም ማለት ነው። በዛ ሰርክ ትንሽ ብጥብጦች ነበሩት። የተወሰኑ ሰዎች እንደ ቆሰሉ እየተነገረ ይገኛል። ነገር ግን እግዚአብሔር ይመስገን የሞተ ሰው የለም። አሁንም ግልጹ የምነግራችሁ ነገር ጦርነቱ አናቁም። ጋዛውያን ደስታቸውን ፈልገው በስሱ ማግኘት ሲጀምሩ እንደ አዲስ ነገሮች እየተቀሰቀሱ ነው። በዚህ መሃል ሰዎች አለመሞታቸው መልካም ዜና ቢሆንም ነገር ግን መቁሰላቸው በራሱ በጣም አንዳንድ ሰብአዊነት የያዛቸው ክርስቲያኖችም እንደዚህ ለጋዛውያን ይቆረቆራሉ፣ ለህፃናት ይቆረቆራሉ፣ ለአረጊቶች ይቆረቆራሉ፣ ለብዙ ተፈናቃዮች ይቆረቆራሉ። አንዳንዶቹ ግን በዚህ ቢራዩ በዚህ ያለቀ ኔንጃ ብቻ ጭንቅላታቸው ተደፍነዋል። ምን እንደሚያስበው አናውቅም። ከዚህ በፊት እስልምና ለመከፋፈል የሚሞክሩት አንዳንድ ግለሰቦች አሉ። በተለይ ደግሞ ዋሃብያ ብሎ ጠርቶ ነጥረው እነዚህን አካላትን ለማጥቃት የሚሞክሩ አንዳንድ ሰዎችን በብዛት ሰምተናል ብዬ ተስፋ አደርጋሉ። ይሄ ልጅ ደ ደግሞ አሁን እየተፈለገ ነው። በህግ እየተፈለገ ይገኛል። በእስልምና ላይ የጥላቻ ንግግር የተናገረው ይህ ግለሰብ በህግ እየተፈለገ ነው የሚገኘው። አድራሻውን የምታውቁ ለመጅሊሱ የህግ ክፍል ጥቁም አንድ ሰጠ። እንዲሁም ደግሞ በውስጥም ልታናገሩኝ ትችላላችሁ። ሁላችሁም በዚህ ጉዳይ ላይ ተሳትፉ። ግዴታችንም ስለሆነ ማንም እየተነሳ የማንም ሃይማኖት ላይ አፉን መክፈት የለበትም። እንደነዚህ አይነት ባለጌዎች በተገኘ አጋጣሚ ሁሉ መቀጣትና መማር መቻል አለባቸው። ሌሎችን ለማስተማር ግዴታ መቀጣት ስላለባቸው ለህግ መቅረብ አለበት። ሁላችሁም ተሳትፉ። በጣም የሚገርመው ነገር ደግሞ ይሄ ልጅ ካለበት ቦታ ተሰውረዋል ተብሎ ተወርቶ ነበር። ግን አሁን ደግሞ እሱ በራሱ ቲክቶክ ፔጅ ላይ እንዲህ ብሎ ተናግሯል። እስልምና አራጅ አይደለም፣ እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይህንን ቪዲዮ ደግሞ የምሠራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልፍ ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታውቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንዲሠራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። ወሃብ አስተምሮት ማንን የፈለፈለ ነው አይኤስ አይኤስን የፈለፈለ ነው። ሐቂቃ ሐቂቃ እንነጋገር ካልን አይኤስ አይኤስ በማን ነው የሚመራው? እነፈቱል መጅዲን እነ ኢርሻድ የሚባሉ አሉ። ዚህ ይዘናቸዋል። ምላስ ምላስ የሚያህሉ ኪታቦች፣ በእነሱ ነው የሚመራው። በኮሐራምን የፈለፈለው ማን ነው? የሙሐመድ ብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን በመጅሊሱ ላይ አይኤስ አይኤስ ይግባ አይግባ ነው ጥረቱ። ሌላ ነገር እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ አገራችንን ከጽንፈኛ ከነቦኮ ሐራም ተና ኤስ አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደ እነ አይኤስ እንደነ አልሻባብ አይነቶች ዋብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን፣ እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንጻር ደግሞ እኔ ማስተላለፍ የፈለግኩት መልእክት ምንድን ነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ፣ ገዳይ ብሎ የሚያስቡ ሰዎች አሉ። ስለዚህ እንደዛ ብሎ ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይም አራጅ ብሎ ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ውስታዙ እንደገለጹት ዋህቢ ብሎ የጠቀሷቸው እንደነ አይስአይስ እንደነ ቦኮሃራም እንደነ አልሸባብ ያሉት ናቸው። እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከነዚህ ውስታዙ ከገለጿቸው ዋህቢ ብሎ ከገለጿቸው ከነ አይስአይስ ከነ ቦኮሃራም ከነ አልሸባብ አንጻር ሳይሆን በቅርቡ ሕይወታችሁን ካጡት አባታችን የእስልምና እምነት አባታችን አንጻር ከእንደነሱ አንጻር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም ያ ነው የቪዲዮ ዓላማ ነገር ግን ክፎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው። እስቲ እንደ መሰረቱ ስለዚህ ንግግር እንተው ና ይሄ የተናገሩትን ንግግር እንተው ና። እስቲ ስለ አይኤስአይስ የሚባለው አካል ምንድን ነው አይኤስአይስ ሳ የማን ተልእኮ የሚለው ደግሞ ከባድ ሚስጥር ያዘለ ነገር። አይኤስአይስ ማለት ራሱ እስራኤል ለራሷ ሰርቫይቭ የምትጠቀሙ አካላት እንደሆነ አንዳንድ ምንጮች ያሳያሉ። እዚህ ላይ ማሳየት አልችልም። አይ ምን እንደሆነ ኤስ ምን እንደሆነ ሙሉ በሙሉ እነሱ እንደሚሉት የእስላሚክ ድርጅት ሳይሆን ለራሷ እስራኤል ለራሷ የፈበረከችው አካል አካል ነው። በእስልምና ስም እንደፈለገች ለመሆን በእስልምና ስም ብዙ ነገሮችን ለመስራት ለራሷ የሰራችው አካል እንደሆነ ደግሞ በጣም ብዙዎቹ ይናገራሉ። ይሄ ነገር እንደዚህ ሲወራ ላይገባችው ይችላል። አይኤስአይስ ማለት ራሱ የአሜሪካና የእስራኤል ተልእኮ ያለበት አካል ወይም ድርጅት ነው። ሙስሊሞች ሰባ ሰባት ቦታ ይከፋፈላሉ፣ ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ለ ላ ለ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ ምንወርደው መቃብር አላመለክ የምንለው እኔ ሙሉ ቀን መለሰ ዘፈንን ነው ማቀው። ከደጅሽ ይቅበሩኝ በስ እንደ ዶም ሰው እንዳይቆረቁረኝ አንቺን አንተር ሰው የሚለውን ማለት ነው። ለብቻ ይቅበሩኝ፣ እንደዚህ አርጉኝ፣ እንደዚ አርጉኝ። ምን ነክቶ ነው? ሞሊድ ያላከበረ የጀሃነም ነው ገለመኔ ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋር አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችን እንችለን። ወንጀል መስራት ጥሩ ነው፣ ወንጀሉን ሀላል ለማድረግ አንሞክር። በቃ እንተ ሃይማኖቱን እያሰደብን ነው። እዚህ ሶሻል ሚዲያ ላይ ያለን ሰዎች በራስን እንችሎ ወንጀል መስራት አንድ ነገር ነው እንደገና የምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመረ ነው። እና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደው። እና ጎበዝ ጠንቀቅ እያልንረ ምንድን ነው እየተንኮሻኮሽን ነው። አደብ እንያዝ፣ ስራት እንያዝ፣ ተዉ። አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ፣ ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በኢስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የእኔ ጸጉሬ ሀላል ነው፣ ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል መካከል አለብኝ ብዬ ላሽ ነው ምለው ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አቃለ ግን ማክበር ካላችሁ፣ ካልሆነ ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱ ሳይሰማም ሆነብን እኮ ነገሩ። ጎበዝ ምን ነክቱን ነው? የሰው ሬሳ ካልዳበስን መቃብር ካላመለክን ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው። አረ ጎበዝ ተዉ፣ አደብን፣ ተዉ፣ ተዉ። በእርግጥን ምክር ምሰጥ አይነሱ አደለው ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት። በእውነቱ ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው። እጅግ በጣም ደስ የሚል አገላለጽ እንገልጿል። አንድ ወንጀል ልንሰራ እንችላለን። ያንን ወንጀል ግን ሀላል ነው ብለን ለመከራከር አንሞክር። ወንጀል እስከሆነ ድረስ ወንጀልነቱን አምነን ከሰራ እሱ አንድ ወንጀል ነው። ግን ሌላ ወንጀል ደግሞ አንጸምር። ይህ ነገር ሀላል ነው ብለን ብዙ ነገሮችን ለማሳመን ከሞከርን ቀጣይ ለሚመጣው ጀኔሬሽን መንገድ እየጠረግን ነው። ይሄ ነገር ትክክል እንደሆነ እንዲያስብ እያረግን ስለሆነ እንደዚህ አይነት ነገሮች ላይ እንቆጠብ እያለ ነው። አንዳንዴ እስቲ ያለውን ሪያሊቲ ማመን ነው። ምን እንደሚል ስሙ። እማወረው ነገር ስህተት ከሆነ ይቅርታ ብቻ ግን ይሄ ከመስኪድ የሚወጣው ድምፅ ማለት ነው፣ ከልጅነቴ ጀምሮ የምሰማው ድምፅ ነውና፣ ነሺዳ ምናምን ብዙ ነገሮች አሉ፣ በእስልምና እምነት ምናምን ነገር ምንም፣ ከልጅነቴ ሰምቼ ምንም ስሜት አይሰጠኝም። ግን ይሄኛው ፓወር አሉ። እኔ የእስልምና እምነት ተከታይ አለ፣ ግን ይህንን ድምፅ በጣም ነው የሚመቼ፣ ልምዱን አላውቅም ጁማ ጁማ ቀን አይደለም የሚደረገው፣ ብቻ የሆነ ቀን ላይ ነው የሚደረገው። ከዚህ አካባቢ ከራኩ ከዚህ አካባቢ ከራኩ፣ ይሄንን ሳውንድ በአንድ አመት ውስጥ አንዴ ማዳመጥ አለብን። በጣም የሆነ አለ አይደል? የሆነ የሆነ ነገር ይነካዋል። እግዚአብሔር እኔ ትርጉሙ ላውቀው አልፈልግም፣ ምንም አያደርግልኝም ትርጉሙ። ብቻ እኔ እንትን መስማት እፈልጋለሁ። እግዚአብሔር ዝም ብዬ ይህንን ድምፅ መስማት አለብኝ። መስኪድ አካባቢ ከኖርክ ይህን ድምፅ መቼም ቢሆን አታጥቁም ና የሆነ ፓወር አለው ሰውየ አይቀየርም። አብዛኛው ጊዜ እራሱ ሰውዬ ነው። ምን እንደሆነ አላቅም። ቁርን ሆን ምን ነሺዳ አላቅም። ብቻ ግን ጸድ የሆነ ነገር ነው በእውነት የሆነ ለማሽቃ በጥም አይደለም እግዚአብሔር ነው እንግዲህ የሆነ የልጅነቴ የልጅነቴ እንትኩስቴ ምናምን ነገር ወይም የሆነ ቀኔ ነው የሚያሰምሩ ለምን እንደሆነ አላቅም። ብቻ ግን ይህ ሳውንድ እንዲለየል እግዚአብሔር ነው ብላችሁ ይለያል። ያው የሚደብር ነገር ካወሮ ወይ እንጃ። ብቻ ግን በአመት አንዴ ይህን ሳውንድ ከዚህ አካባቢ መስኪድ የሌለበት አካባቢ ብገባ ይህን ሳውንድ እንደ ላደምጦ ፈልጋለሁ፣ በአመት አንዴ ማለት ነው እና አካባቢዬን ነው የሚያስታውሰኝ፣ ልጅነቴን ነው የሚያስታውሰኝ። ብቻ እናንተም እንደዚህ አይነት ከእስልምና እምነት ውጭ ሆናችሁ ይኸኛው ድምጽ በጣም ይማርካችሁ ካላችሁ ኮሜንት ላይ ጻፉልኝ። ሌላው አዛን ለምን ሰማን ይላል፣ ይሄ ልጅ ደግሞ ቁርአንን ካል ሰማው ሙጭ ይገኛሉ። በአመት አንዴ ሳይሆን በቀን አንዴ ነው መስማት ያለበት ወንድሜ። የቁርአን ሪያክሽን ምን ያክል ፓወር እንዳለው ሁላችንም የምናውቀው ነገር ነው። እስቲ በቀን አምስቴ ለምን ትግራይ ውስጥ የሚኖሩ ሙስሊሞች ሁለት ፐርሰንት አካባቢ ነው ተብሎ የሚገለጹት ሁለት ፐርሰንት ስለሆነ የራሳችሁ ጉዳይ። እኛ የዘጠና ስምንት ድምፅ ነው መሆን ያለብን የሚለው ነገር ነው አይስማማኝ። በደል ስላለ ያን በደል መቃወም አለብኝ። ምንድን ነው በደሉ? አክሱም ውስጥ ተወልዶ ያደገ ሙስሊም አክሱም ውስጥ መስገድ አይችልም፣ መስጊድ አይቻልም። አክሱም ውስጥ መቀበር አይችልም። ቅድስት ከተማ ነች። አምሳ ኪሎ ሜትር ሄደ ተቀበር ነው የሚባለው። አንደኛ ቅድስት ከተማ ነች አክሱም። አሁን ቅድስት ከተማ ነች እስማማለሁ። የታቦት ማደሪያ ነች፣ እውነት ነው። በዚህ ምን ጥያቄ የለውም። ነገር ግን ቅድስት ከተማ ላይ ዝሙት ይፈቀዳል። ጫት ቤት አለ፣ ሽሻ ቤት አለ፣ መጠጥ አለ፣ ወዘተ ተረፍ አለ። እነዚህ ነገሮች ህጋዊ ናቸው፣ እስልምና ግን ወንጀል ነው። ለምን? አንድ ሁለተኛ፣ ያው ህገ መንግስቱን አልቀበለውም። ነገር ግን በዛ በተጻፈው ህገመንግስት መንግስትም ቢሆን የሃይማኖት እኩልነት የሚል ነገር አለ። አንድ ሙስሊም አንድ ክርስቲያን አክሱም ላይ እኩል መብት ሊኖረው ይቀበል፣ ምክንያቱም አገሩ ነው። ሶስተኛ ክርስትና ሃይማኖት ለምሳሌ ዳግማዊት ኢየሩሳሌም ተብላ የምጠራው አክሱም፣ ዋናው ኢየሩሳሌም እስራኤል ላይ ይገኛል። እሱ እዛው ኢየሩሳሌም ውስጥ መስጊዶች አሉ። ሰው መስጊድ ነውር ሊሆን አይገባም። እስልምና የተቀደሰ እምነት ለኔ ምንም ክርስቲያን በሆነ አራተኛ አክሱም ማን ነው ክርስትና መስጊድ ከልክሎ አይልም። በደል ፈጽሞ አይልም። አምሳ ኪሎ ሜትር ሄደው እንዲቀበሩ አድርጎ አይልም። ሌላ ከኢትዮጵያዊ ታሪካችን አንጻር በቅዱስ ቅርአን ይመስለኛል የተገለጸው ሌላ እምነት ምናከብር የምናቅፍነን እንጂ ይሄኛው እምነት ያለ ከዚህ ዚ እንዳታደርግ የሚል ነገር የለውም። አዎ የገባቸው እንደዚህ ተነትኑታል። የገባቸው እኩልነትን የሚያውቁት እንደዚህ ያወራሉ። እነሱ የሚያስቡት ነገር እንደ ሳውዲ አረቢያ ሀገሪቷን ለማድረግ ይፈልጋሉ። ሳውዲ አረቢያ ውስጥ ሌላ ሃይማኖት አንዳንዶቹ ነው እንዲህ ሲሉ የሰሙት። ሳውዲ አረቢያ ውስጥ እንደዚህ እንደዚህ እንደዚህ ብሎ ያወራሉ። ይሄ ማይገናኝ ታሪክ አታወሩ፣ ማይገናኝ ወሬ አታወሩ። ሳውዲ አረቢያ ሌላ፣ ኢትዮጵያ ሌላ። ኢትዮጵያ ማለት ከ50 ፐርሰንት በላይ የሆኑ ህዝቧ ሙስሊም ነው። ከ50 ፐርሰንት በላይ ሙስሊም በሆነበት ነገር ላይ ሙሉ ለሙሉ የክርስትና ነገሮች ብቻ ናቸው የሚሰበኩ ብለዚህ መጫዋት ችል እስልምናን ደግሞ በዚህን ያክል ደረጃ መፍራት አስፈላጊ ነው ብያ ላስብ። ብዙዎቻቸው እያመለጡ ስለሆነ እነሱ በጣም እየፈሩ ወደ ሌላ ጉዳይ ስንሄድ ያሲን ኑሩ ከባድ ተቃውሞ ደርሶበታል። ያሲን ኑሩ ከሁለቱም ሳይድ ነው ከአንዱ ሳይድ ብቻ አይደለም ተቃውሞ እየደረሰ ያለው። ከሁለት ሳይድ በኩል ተቃውሞ ደርሶታል። ለምን? ምን አረገ? በሞተ ሰው ማላገጥ የሞተን ሰው መስደብ

ሙስሊም ስደተኛው ነው። ይመጣል። አደራችሁን አባቱን እንዳትሳደቧል የእስልምና አቡጀህል ነው፣ እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? ያማን ታዲያ አክሪማ ወደ መካ ገባ። ነቢዩ ዓለይሂ ሰላቱ ሰላም ቆሙ፣ በፈገግታ አክሪማን ተቀበሉት። እክሪማ ከአባቱ ጋር ቡሩክ በርካታ ሳህባይ

መዳሩጅ ሳሊኪ የሚባለው ውብ መጽሐፍ፣ መተካ ያልተገኘለት መጽሐፍ፣ የልብን በሽታ የሚያክመው መጽሐፍ። የጻፉት ኢማም አልሐረዊ ይባላል፣ ሱፊ ናቸው። ኢማም ኢብኑል ቀይም ሰለፊ ናቸው። ከሳቸው ጋር የአቋም በርካታ ልዩነት አላቸው። እዛ መጽሐፍ ላይ እየገቡ እያረሙ፣ እያከቡ፣ እያለባበሱ፣ እየመከሩ መጽሐፉን አስተካክለው አሳትመው አወጡት። አሁን መጽሐፉ ማን ነው? ኢማም አልሐራዊ ምለው የብኑል ቀይም ኪታብ የሱፊ ሰለፊ ውህደት የታየበት መጽሐፍ። እዚህ መጽሐፍ ውስጥ ኢማም አልሐራዊ ከብኑል ቀይም ጋር አቋም ይለያያሉ። ታዲያ ምን ይላሉ? ነው ብኑል ቀይም ስተት ሲያገኙ ሸይኹ ልኢስላም አልሐራዊ ይላሉ። ተመልከቱ፣ ሸይኹ ልኢስላም ሚሉት እብኑ ተይምያል ነበር። ሸኻቸው ለኢማም አልሐራዊ ሸይኹ ልኢስላም ኢሉ ተለም ሱፊ ናቸው። እኒ ሸይኹ ልኢስላም ይላሉ አሐብ እኛ ዘንድ የተወደዱ ናቸው ይላል። ሲያርሟቸው ምንድን ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርሟቸው ያልፋል። መጽሐፉን ጽፈው ሲጨርሶ አንድ ቃላት አለ። እኛ አቋል ሰው ባጠፋ ቁጥር ታውገዝ ነው ባጠፋ ቁጥር ሙብተድዕ ካለው ሙሽሪክ ካለው ማን ይተርፋል? እዚህ ትውልድ ነ ይህ የኡስታዛችን ንግግር ደግሞ ብዙዎችን አልተመቸም። በጣም የሚገርማቸው ነገር ደግሞ በሁለቱም አካል ነው መከፋፈሩን ይፈልግ አይደለም ዋሀብይና ሱፊይ ብሎ የሚከፋፍሉት የእኛ ህዝቦች ስለሆኑ እነዚህ ሁለቱም አካላት ደግሞ ይህ የያሲኑሩ ንግግር አልተመቻቸውም። በሁለቱም በኩል ደግሞ ተቃውሞ እያነሱ ነው። ያሲኑሩ ምን ቢያጠፋል? ሰላም አለይኩም ወረሕመቱላሂ ወበረካቱህ። ውድና የተከበራችሁ የት ወንድሞች እንዴት ነ ሁሌ እንደሚታወቀው ሁሉም ዘንድ ልወደድባዮች በነቢዩ ሰለላሁ ዐለይሂ ወሰለም ዲን ፖለቲካ መስራት ጀምረዋል። ሁልጊዜም ምን ብንናገር ነው ሰው ዘንድ ተቀባይነት የምናገኘው ተወዳጅነትን የምናፈራው ነገር ነው እ የሚያሳስባቸው አላህ ሱብሓነሁ ወተዓላ ዘንድ ምንድን ነው የሚያስቆጣው ምንድነው ተወዳጅ ያለው የሚለው ነገር የዲን ልስላም ነገር አያሳስባቸው። የቢዳ መሰራጨትና የሽክ ግንብ መሰራቱን አያሳስባቸው። እዚህን ግለሰብ ንግግሩ ልብ ብላችሁ ብታዳምጡ ያልተባለውን ነገር ነው እያነበበ ያለው። ያልተባለውን ነገር እያነበበ ነው ያለው። ምክንያቱም እያለ ያለው የሞተን ሰው መሳደብ እያለ ነው። ማን ነው ያጀማ የሞተን ሰው የተሳደባለ? እስቲ አምጡ፣ የሞተን ሰው የተሳደባለ። ያልተጻፈውን ማንበብ ማለት ይሄ ነው። ይህ የኢኽዋኑል ሙፍሊሲን ስራ ነው። ምንጊዜም ተልቢስ በማድረግ ነው የሚታወቁ በመረጃው አያይዞ ሽባሁን ለመርጨት እንደሞከረው ሁሉ በመረጃ ደግሞ ሽባሁን እናነሳለን ብላ አንደኛ ነገር በሞተ ሰው ማላገጥ በሸሪያችን አይቻልም ያላገጠ ሰው ካለ እኛም እንቃወማለን አምጡልን የሞተ ሰብ መሳደብ የሞተ ሰው መሳደብም ሐራም ነው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል የሞተን ሰው የተሳደበ ሰው ካለ አምጡልን እንቃወማለን በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ የተከለከለ ነው በፍጹም አማ የሞተን ሰው መሳደብ ማለታቸው አንድ የሙብተዲዐን ርዑስ ጭንቅላት የሆነውን እሱ አጥፍቶ ሲሰራ የነበረውን ሽርክያት ሲሰራ የነበረውን ሲያሰራጭ የነበረውን ቢድዓና ሙብተዲዓዎች እሱ በህይወት እያለ ሲያስተላልፍ የነበረ የኩፍር ቃላቶች ትክክል እንዳልሆነ መናገር ግዴታ፣ ለሰው ልጅ ተልቢስ እንዳይሆን ያ እሱ ተፍቶ የሄደው መርዝ ማህበረሰብ ውስጥ እንዳይረጭ፣ እንዳይሰራጭ ማድረግ ግዴታ ነው። ሸሪዓችን ያዘሰ እሺ። የሌላውም አካል ደግሞ እንደዚህ ብሎ ያሲኑሩ ለመስደብም የሞከሩ አንዳንዶች አሉ። አንዳንድ ጊዜ የንግግር ስሉባችን እንደዚህ ስላሽከረከር ነው ብቻ ሰው የማይገባው የሚመስለን ሰዎች አለን። ማለት የሰው ጭንቅላት ላይ ሁሌ መጫወት የምንችል የሚመስለን ማለት ነው። ወላሂ በጣም ነው ያዘንኩት። ትላንትና የሲኖሩ ሁጥባ ላይ ሙፍቲ አሁን ከተቀበሩበት ቦታ ወጥተው ተቆፍሮ ወጥተው ኮልፌ መቃብር ሄደው መቀበር አለባቸው የሚመስል መልእክት ነው። በጣም የሚዘገነን ነገር ነው። የተናገሩ አንድ ሁለት ሰው ብቻ አይደለም ብዙዎቹ ነው ስለዚህ ነገር እያወሩበት ያለው ያሲኑሩ ትክክል አይደለም። በዛም በዚህም በኩል ያሲኖሩ ትክክል አይደለም ብሎ እያወሩ ያሉ ያሉ ሳይድ አልያዘም ነው በነገራችን ላይ። ለምን ሳይድ አልያዘም የሚለው ነው ከባድ ተቃውሞ እያስነሳ ያለው። ወይም በአንዱ ቦታ ሁኖ አንዱን በደንብ መቃወም ወይም ደግሞ በአንዱን ቦታ ሆኖ አንዱን በደንብ መቃወም እሱን ነገር ካልሆነ በስተቀር አንዱ አካድ ዝም አይልም ሁለቱም ነው እየተቃወመ ያለው እሱ ግን አንድነታችንን ጠብቀን እንሂድ የሚለውን ኮንሰፕት ይዞ ነው የተነሳው አንድነታችን ብንጠብቅ የተሻለ ነቢያችንን በመሃል እንደዛ ሲሰድቡ የነበሩ ሰዎች በምን ተጠቅመው ነው አንድነታችንን በታትኖ ነው እነዚህ ሰዎች እኮ እያገዙኝ ነው አህባሾች እያገዙኝ ነበር እኔ ነቢዩን ሰድቤ ወደ ሌላ ሀገር ውጭ ሀገር እንዲሄድ እያገዙኝ ነበር አለ እፎ ያ ሲናገር ሰምታችኋል እንደዚህ አይነት ሰዎችን እንደ መስላል ተጠቅመው እንደፈለጉ ዲናችንም ማድረግ ይችላሉ፣ መዳፈር ይችላሉ። ይህንን ነገር በደንብ መጠንቀቅ መቻል አለብን። አንድነታችንን ከጠበቅን ሌላው እኮ በጠረጴዛ ዙሪያ ተወያይተን የምንፈታቸውን ነገሮች እንዲህ በድብድብ አናድርገው። ሌሎች ጠላቶች በቀላሉ እኛን ለማጥቃት እንዲመቻቸው ማድረግ መቻል የለብንም። ባይነኝ ለዛሬ ያዝንላቸው ፕሮግራም በዚህ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ምቾት እስኪ ሰለቻችሁ፣ ምቾት ይበላችሁ።